በቅድሚያ እናንተ አንድ የተዘነጋችሁት ነገር ስላለ እኔ ላስታውሳችሁ፣ ጂግና ሴት በቀላሉ አትወድቅም። ዛሬ ስለምንድን ነው ለዋራ የመጣውትኝ? ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጎ አሳብ አስተያየት ካለ በኮመንት አስቀምጡ። ቤቱ የኔ ነው እንደፈለጋችሁ መሆን ትችላላችሁ። በቅድሚያ ብዙ ነገሮችን እያዩ ነው ይህን ሰሞን ማለት ነው። በተለይ ደግሞ በሀይሚ ላይ እየተደረገ ያለው በጣም ተጥኖ ለመፍጠር እና አሌለ እሷን አታይም እንጂ ብታይ እና ብታዳምጥ ኖሮ በጣም በጣም ውዶቼ፣ በጣም ቆሻሻ ነገር እኔ ሼር እየተደረገልኝ ነው። እዚ ጋር አምጥቶ መለጠፍ አይቻልም እንጂ ቢቻል እኔ አምጥቼ ብለጥፍ ደስ ይለኛል። የሚያደርጉትን የብልግና ነገር ብዙ ነገር ማለት ነው ይሄንን የሚያደርጉት ለምን ይመስላችኋል? ሀይሚን በቃ ቆርጠው ተነስተዋል ለመጣል ማለት ነው። ነገር ግን እኔ አንድ ነገር አስረግጬ ልንገራችሁ። ይሄ ለእናንተ ይሄንን ማድረጋችሁ በቅድሚያ መሀይምነታችሁን ነው የሚያሳየው። ሲቀጥል ደግሞ ሀይሚ በእናንተ በንደዛ አይነት ቴንኬሲስ ነገር መቼም አትወድቅም። ገብርኤል ምስክሬ መቼም አትወድቅም። ምክንያቱም ብዙ ፈተናን ስታሳልፉ በህይወት ዘመናችሁ፣ ወይም ጠንካራ ስትሆኑ፣ ነገን ነገን ለመኖር ዛሬን ጠንካራ ስትሆኑ ምንም ነገር ሊጥላችሁ አይችልም። ምክንያቱም ሃይኒ ዛሬን ሳይሆን ነገን ነው የምታስበው። ነገን ስኬታማ ነች። በህይወቷ ስኬታማ መሆንን ነው የምትፈልገው። በህይወቷ ምንም ነገር እንደማያሸንፋት እና ለምንም ነገር እጇን እንደማትሰጥ ቆራጥ መሆኗን ጠንቅቃ ታውቃለች። ሶ ደግሞ በጣም የሚያሳዝነው በሀይሚ የእድሜ ደረጃ ሁለት እጥፍ የሚሆኑ ሴቶች ናቸው ይህን እያደረጉ ያሉት። እግዚአብሔር ነው የምላቸው። በሀይሚ እድሜ ደረጃ ሁለት እጥፍ ትልቅ ሴቶች ናቸው ይህንን የሚያደርጉት። አስቡት፣ ለሀይሚ አያት መሆን የሚችሉ ማለት ነው። እና ይችን ትንሽ ልጅ ሰባብራችሁ ለማስቀመጥ በዚህ ልክ ባትጋጋጡ ጥሩ ነው። ምክንያቱም ሁላችንም የራሳችን ታናሽ እህት አለን በየቤቱ ማለት ነው። ታናሽ እህታችን ስኬት፣ ወይንም እድገት፣ ብርታት ሊያስደስተን ይገባል እንጂ በእንደዚህ አይነት ልቅ የሆነ ጥላቻ በጣም ያሳፍራል። አሁን እናንተ እያደረጋችሁት ያላችሁት በጣም ያሳፍራል። እኔ በበኩሌ ተረድቻችኋለሁ። ይችል ይህ አንደኛ ከሚዲያ ለማጥፋት ነው፣ ሁለተኛ እሷን ያሸማቅቃታል ምናምን ነገር ብላችሁ ያደረጋችሁት ነገር ነው ኖ ምንም የሚያሸማቅቃት ነገር የለም። ሰው ባላደረገው ነገር ምንም አይሸማቀቅምም። ከሚዲያም ሊያስጠፋት አይችልም። ሰው ግን ከእንደዛ አይነት ቆሻሻ ነገር ስታደርጉ የራሳችሁን ማንነታችሁን እየገለጣችሁ ነው ያላችሁት እናንተ በዛ ውስጥ እንዳለፋችሁና እንደዛ አይነት ነገር እንደምታደርጉ ነው እየገለጣችሁ ያላችሁት ስለዚህ ብታርፉ ጥሩ ነው። ራሳችሁ መልሳችሁ ታፍሩበት አላችሁ። ጊዜው ሲያልፍ ብሩኬና ሃይሚ ታርቀው ሲመጡ አብረው ሲቀጥሉ ዛሬ ምናልባት ጠብ ላይ ሆኖ ስለሆኑ ነው ይሄን ሁሉ የምታደርጉት። አይኖ አይዟችሁ ያላችሁ ሰው ሊኖር ይችላል፣ ነገር ግን አትሳሳቱ። እናንተ እንደውም ለማስታረቅ ነበር መልፋት ያለባችሁ፣ ሁለቱን ለመለያየት በዚህ ደረጃ መሄድ በዚህ ደረጃ እንዴ! ምን ሆናችሁ ነው? ኧረ ይደብራል፣ የምሬ ነው። በጣም በጣም በጣም በጣም ያስጠላል። በጣም የሚያስጠላ ነገር ነው እያደረጋችሁ ያላችሁት። ከእንደነዚህ አይነት ድርጊታችሁ ብትቆጠው ጥሩ ነው። እናት መዘቅዘቅ አንሷችሁ ጭራሽ እንደዚ አይነት ነገር ማድረጋችሁ በጣም ያሳፍራል። ለሃይሚ ግን ምንም ነው፣ አትሰማችሁም፣ አታዳምጣችሁም። ነግራችኋለሁ። ደጋግሜ ነው ምነግራችሁ ጂግና ሴት በቀላሉ አትወድቅም አትወድቅም። እሷን ለመጣል ነው እየተጋጋጣችሁ ያላችሁት። በደንብ ተጋጋጡ። ሀይሚዬ ፈገግ ብለሽ ፎቶ ልቀቂልን በእናትሽ ወይንም ቪዲዮ ልቀቂልን። በቀኛ የምንፈልገው እሱን ነው። በእናትሽ ፈገግ ብለሽ ቪዲዮ ወይንም ፎቶ ላኪልን። እኛ ናፍቆናል ፈገግታሽ። ሰሞኑን ደግሞ በጣም ስሬ ሲሆነ አዘን ውስጥ ነው ያለሽው። ስሬስ የሆነ ድብርት ውስጥ ነው ያለሽው። ለማን ነው እንደዚ አይነት ፊት የምታሳዩ? ማን ደስ ይበለው ብለሽ ነው? እንደዚህ ስትሆኒ ይከፋናል። አንቺ እንደዚህ ስትሆኒ እኛ እንደዛ መሆን አቅቶን አይደለም፣ ነገር ግን እኛ ለጥላት በር መክፈት አንፈልግም። ለዛም ነው ነገሩን ባላየን እያለፈን ያለ ነው። አንዳንድ ነገሮች ደግሞ በጣም ውስጣችንን ያሙናል እያደረጉ ያሉት ተልካሻ አርቀው ማሰብ የማይችሉ ጭንቅላታቸው በቆሻሻ ነገር የተሞላ አሉ ስንት ዝቃጮች። እኔ በጣም ነው ያዘንኩት፣ የምሬን ነው። ለሃይሚ ይሄ አይገባም ነበረ ሰግን ግን ምንም ማድረግ አይቻልም።